ቁጣዎቹን ቢሆን ላይ ያለው ደረጃ ነው። ቃል እኮ የህመም ስሜት የለውም። ግራ ገብቶኛል። መጨረሻም የቶማስ ግድያ ጀርባ የሄለን እጅ ያለበት የምትሉ እስኪ በላይ አሳዩኝ። ምክንያቱም ቶማስ የተገደለ ቀን የመሲን ክላስ ቆልፋባት ነበር የዋለችው። በመቀጠልም አዶናይ እንግዲህ እንዳለው ከሆነ አባትህ ከመሞቱ ከአንድ ቀን በፊት አብሬያት ነበርኩኝ፣ እናም ታዲያ ግን በጣም ተቀያይራ ነበር እያለ ነው። እሷ ታዲያ አሁን ላይ የቶማስ መሞት ሳይሆን የድርጅቱም ሆነ የቤቱ ታ ነው እያሳሰባት ያለው። ምናልባትም አሁን ሁሉንም ነገር በስሟ አድርጋ ልጁንም ከቤቷ ልታባረረው ትችላለች። ጨካኛና አረመኔዋ ሄለን ዛሬም በድጋሚ እንግዲህ የኑኑ ልብ ሰብረዋል። ኑኑ በሆነ ምክንያት ጤነኛ እንደሆነ ልታረጋግጥ ይገባል። ከዚህ በላይ ልትሰቃይ ልታነባ አይገባም። ኖኖ እንግዲህ ገና ሕፃን ልጅ ናት። ብዙ ህልም ያላት ናት። ሄለን ግን በጣም ጨካኝ ናት። ምናልባትም የልጇ ጓደኛ በልጇ እድሜ ላይ ያለች ናት። ነገር ግን ደግሞ ይህን ሁሉ ግፍ እየሰራችባት ነው። በቅርቡ ግን ሄለንም የዘራችውን የምታጭድ ይሆናል። ምክንያቱም ያ ፊት እያንዳንዱን ነገር እየተከታተላት ስለሆነ በቅርቡ የሆነ ነገር ትያዛለህ። በመቀጠል እንግዲህ ውድ ቤተሰቦች ለቤቲ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ለምታበረታቱ ከልብ እያመሰገንኩኝ፣ ሲቀጥል መጨረሻ ላይ ሄለን እና ቴዲ አብሮ ቁጭ ብሎ ባሉበት ሰዓት መሲን ሲዋት በጣም ነበር እየደነገጠችው። መሲ ይዛው የመጣይ ወረቀት ሲመስለኝ የኑኑ የውጤት ወረቀት ነው። ምክንያቱም ኤልሻዳይ እንግዲህ አባቷ ከመሞቱ በፊት ያን ወረቀት ይዛ እየጨፈረች ነበር። ታዲያ ግን የጩኸት ድምጽ ስትሰማ ሰማ ወረቀቱንም ሳታነሰው ከፎቅ ወርታች እንግዲህ ወርዳ ስለነበር ያ ወረቀት ምን ይሆን የሚለው አሳስቦኛል። ብቻ እንግዳ ድራማ ኑኑ እውነታውን ጤነኛ እንደሆነች ካወቀች ድራማው ቆንጆ የሆነ ይመጣል። ልጅ ህፃን ልጅ አስተማሪ እንዲሆን ከዚህ በላይ ቅስሟ ሊሰበር ልትጎዳ አይገባም ባይ ነኝ እና ውድ ቤተሰቦች እናንተስ እንዴት አያችሁት? አዶናይ እንግዲህ ለወንዱ አቤኖል አቤኖል ለሱ ትኩረቱን ሄለን ላይ እንዲያደርግ እየነገረው ነው። እውነቱን ነው። ምናልባትም ይሄ ቤት ካርታውንም ሆነ ምኑንም እሷ ጋር ከደረሰ በዜሮ ስር የምታስወጣቸው ትኩረቱን እሷ ላይ አድርጎ ሊያረጋግጥ ይገባል። አሁንም ቢሆን የቶማስ ግድያ ጀርባ ሄለን አለችበት። የመሲስ ክላስ ለምን ተዘግቶ ዋለ? እንግዲህ ልጅቱ እርቧት ውሃ ወርቃ ነው ያገኘ። በመቀጠል ደግሞ ውጭ ላይ ከአዶናይ ጋር ስትወጣ ለምንድን ተለዋወጠች? አሁን ላይ ሄለን እያስመሰለች እንጂ ቶማስን ያስገደለችው እሷ ናት የምትሆነው። እናም እንግዲህ ልጁም ጎበዝና ጠንካራ ከሆነ የሄለን መጨረሻ በቅርቡ ይደርስበታል ማለት ነው እና ውድ ቤተሰቦች እንግዳ ድራማን እንዴት አያችሁት? እናንተስ ማለት ነው እና ኤልሻዳይ ታሳዝናለይ፣ ወንዱ ልጅ ያሳዝናል። እነሱ ከልባቸው ነው እያነቡ ያሉት። ይች ግን ቀውስ፣ እሷ ገንዘብ ላይ ነው አላማዋና እንግዲህ ቴዲንም ልታታልለው ነው። ቴዲ ከዚህ በላይ ሊጎዳና ሊታለል አይገባም ነበረ። በእርግጥ የሆነ ተንኮል እንዳሰበች ገብቶታል፣ ግን ደግሞ አሁን ላይ እሷ እንትን ላይ ተረማምጄ ነው ይሄን ነገር ማወቅ የምፈልገው እያለችው ነው፣ ይች አስመሳይ